ሰላም ለናንተ ይሁን፣ ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁ ትግራይን ከተደገሰላት የባሳ ዘቅትና አዙሪት የምናድንበት ጊዜ አሁንና አሁን ብቻ ነው ሲሉ ጌታቸው ረዳ ተናግረዋል። ይህንን ጉዳይ በስፋት የምናስደምጣችሁ ነው። የሚለው አሜሪካ በህወሓት ላይ ማዕቀብ ልትጥል ነው። የአሜሪካ መንግስት በህወሓት አመራሮችና ጥቂት ግለሰቦች ላይ ማዕቀብ ለመጣል ማሰቡን ዘ ኢኮኖሚ ትልቅ የሆነ ቅጣት ይጠብቃችኋል፣ የተባለ ይገኛል። የምናስደምጣችሁ ሲሆን ዛሬ ጠቅላይ ሚኒስትር አብይ ሰባት ዓመት ሞልቶታልም። በሰባት ዓመታት ውስጥ ደግሞ ብዙ የተቀየሩ ነገሮች አሉ። የጠቅላይ ሚኒስትሩን ሰባት ዓመታት በተመለከተ የምናስደምጣችሁ ነው የሚሆነው። በሌላ በኩል የዘመቻ አንድነት የግማሹ ሪፖርት ባጭሩ እየቀረበ ይገኛል። ለአራቱም ቀጠና የፋኖ አመራሮችም ጥያቄዎች እየቀረቡ ይገኛሉ። ይህን ጉዳይም በስፋት የምናስደምጣችሁ ሲሆን ኮሚሽነር ዘላለመንግስት አቀባበል ላይ ብዙ ነገሮች ተበላልቋልም የ አረጋ ከበደ ግማሽ ቡድን አሁን ላይ አምጦ ይገኛል። ይህንም ጉዳይ በስፋት የምናስደምጣችሁ ነው የሚሆነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይድር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ወደ ቀዳሚ መረጃው አለፍን። ለአራቱም ቀጠና የፋኖ አምራሮች የተላለፈ መልእክት አለ። በብራክት የተፈጸመውንና በአድማ በተናው አባላትና በወሌድ በድን የታቀደውን

በአንድነት በመተማመን እንዳይቆይም ሆነ በትንትኑ ወጥቷልም። በአንድ ግለሰብ ቤት የነበረ ዱለታ ከሰማም በኋላ ደግሞ ከሰሞኑ ብዙ ነገሮች እየተገላለጡ ይገኛሉ። በሌላ መረጃ ደግሞ አብይ ዛሬ ሰባት ዓመት ሞልቶታል። ምናልባትም ከዚህ በኋላ ላሰባት ዓመት በመንበር ይቆይ ይሆናል። በዚህም አብይ ድህነት ተባብሷል፣ ሰላም ቅንጦት ሆኗል፣ ጦርነት መደበኞታችን መስሏል፣ ስራ ጠፍቷል፣ ኑሮ ተወዷል፣ ወዘተ የሚሉ ነገሮች በስፋት በማህበራዊ ሚዲያዎች እየተገለጹ ይገኛሉ። ይህ ሁሉ ቢሆንም አብይ ከዚህ በኋላ ስልጣን ላይ ይቆያል የሚለው ጉዳይ ግን ብዙዎች እያነጋገረ ይገኛል። በየአቅጣጫው የአብይ ተቃዋሚዎች በዝተዋል። ታክሲ ውስጥ ድንገት መንግስት የሚያብጠለጥል ሰው መስማት እየተለመደ ነው። በኦሮሚያ የኦሮሞ ነጻነት ጦር ከመንግስት ጋር የተፋለመ ነው። ፋኖም ከአገዛዙ ጋር የተዋጋ የሚያጠናው ህወሓትም ከፌዴራል መንግስት ጋር ሲዋጋ መክረሙ ይታወቃል። አንዳንዱ በኃይል አንዳንዱ በሰላማዊ መንገድ መንግስትን እየተፋለመም ነው። ቢሆንም አበይ በስልጣን ይቀጥላል። አብይ ሎተሪ ደርሶት በስካር ገንዘቡ ነጠፍ አሰነፍ ሰውን ይመስላልም ይላሉ። የድጋፍ መሰረቱን ገሏል፣ ደጋፊዎቹን በትኗል። ቢሆንም በስልጣን ይቀጥላል። አንድ ሐሙስ የቀረው መንግስት የሚል ፕሮፓጋንዳ ለጆሮ ደስ ቢልም እውነቱ ግን አይቀየርም። ደርግ በተቃውሞ መሀል 17 ዓመትን ቆይቷል። ኢህአዴግ እያብጠለጠሉት 27 ዓመት በዝቷል። አብይ እየሰደቡት 7 አመት ሞልቶታል ስድብ ጥጥል የሚቀይረው ነገር የለም። ህዝብ መተባበር ካልቻለ፣ የጋራ አጀንዳ ካልቀረጸ፣ አብሮ ካልተሰለፈ አንድም መንግስት አያሸንፍም። የአብይ ተቃዋሚዎች እልፈናቸው ነገር ግን መተባበር አይፈልጉም። አምባገነኖች ዋነኛ ያላቸው የማይተባበር ህዝብ ነው። መተባበር እስኪኖር ድረስ ደግሞ አብይ በመንበሩ ይቆያልም። ምናልባትም ሌላ ሰባት ዓመት፣ አስር ዓመት፣ አስራ አምስት ዓመት የማይታወቅ ጉዳይ ሆናል ሲሉ ምሁራን በስፋት እየገለጹ ይገኛሉ። በሌላ መረጃ ደግሞ አሜሪካ በህወሀት ላይ ማዕቀብ ልትጥል ነው። የአሜሪካ መንግስት በህወሓት አመራሮችና ጥቂት ግለሰቦች ላይ ማዕቀብ ለመጣል ማሰቡን ዘ ኢኮኖሚስት ዘግቧል። የዩናይትድ ስቴትስ በትግራይ ገዢ ፓርቲ ቲፒኤልኤፍ ላይ እና የጸጥታ ኃይሎች ላይ በአንዳንድ ግለሰቦች ላይ ማዕቀብ ለመጣል እያሰበ ነው ይላል። ይህም በክልሉ ውስጥ ሊፈጠር የሚችሉ አለመረጋጋት ስጋት ውስጥ በማስገባት ነው ሲሉ አንድ የአሜሪካ ባለስልጣን ኢኮኖሚስት ተናግረዋል። ዋሽንግተን በኢትዮጵያ ሰሜናዊ ክልል ግጭት ሊያገረሹ የሚችሉ እርምጃዎች ለመግታት በእጃችን ያሉት የውጭ ፖሊሲዎች ለመጠቀም በቅርብ እያሰብን ነው ሲሉ ባለስልጣኑ ተናግረዋል። ማስጠንቀቂያው ባለፈው መጋቢት ወደ ትግራይ መከላከ ያ ሰራዊት ፈጽሟል የተባለውን የክልሉ ጊዜያዊ አስተዳደር መፈንቅለ መንግስት ተከትሎም በኢትዮጵያና በኤርትራ መካከል ዳግም ግጭት እንዳይፈጠር ስጋት ፈጥሯልም ተብላልም እንደ ኢኮኖሚ ዘገባ አኩን ደግሞ የአሜሪካ መንግስት በትግራይ አመራር ውስጥ ያሉ ጠንካራ አጀንዳዎች የአብይን አስተዳደር ለመገልበጥ ከኤርትራ ጋር እብረት ለመፍጠር እንደፈለጉ ያምናልም ሆኖም ደግሞ የህወሀት ሊቀመንበር ከደብረ ጽዮን ገብረ ሚካኤል ና ሌሎች በርካታ የፓርቲው አመራሮች ክሱን አስተባብለዋል እየተባለም ይገኛል ዘገባው የህወሀት ቡድን ከኤርትራ ጋር በመሰለፍ የአብይን አህመድ መንግስት ለመጣል ጥምረት የመፍጠር ሂደት እያለ ሲሆን ይህ ዶክተር ደብረጽዮን ኤርትራ ጋር ግንኙነት የለንም ሲሉም ማስተባበላቸው ይታወሳል። ይህን ተከትሎም የማዕቀቡ ጉዳይ እውነት ሊሆን ይችላል የተባለም በስፋት ይገኛል። በተያያዘ ዜና ደግሞ ትግራይ ከተደገሰላት የዋሳ ዘቅትና አዙሪት የምናድንበት ጊዜ አሁን ነው፣ አሁን ብቻ ነው አሉም በትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የተመራው የህወሓት ቡድን አቶ ጌታቸው የሚመሩት የህወሓት ቡድን ባወጣው መግለጫም ልዩነቶቻችንን በኤድር በማቆየት ቂምና ቁርሾ ተቀድፈን እኔነትና ጠቅላይነት አስተሳሰብ ከውስጣችን ማስወገድ ትግራይን እንድናድና ብሏልም ትግራይ ከገባችበት ቁስ አጣብቂኝ አድናታለሁ ብዬ ማኝበት አለሁ ያለውን የመፍትሄ ሀሳብ ለወየት ማቅረብ ያስታወቀው ቡድኑም ከቀረበው የተሻለ ክልሉን ለማዳን የሚችል የመፍትሄ ሀሳብ ካለ ግን ለማዳመጥ ዝግጁ ነኝ ቢልም ገልጿል። ዶክተር ደብረ ጽዮን የሚመሩት የህወሓት ቡድን በግልጽና ጠንካራ ቃል ተቸም ሲሆን ጊዜው አሳደሩ ለአንድ አመት የመራዘሙ በመቀበልም የሚከተሉ ሶስት መፍትሄ ሀሳቦችን አቅርቧል። የመጀመሪያው ጊዜው አሳደሩ ሁሉም አመለካከቶች በማቀፍ የፕሪቶሪያ የሰላም ስምምነት ማዕከል በማድረግ መዋቅሩን አጠናክሮም በአስቸኳይ መቋቋም አለበትም። ሰሚያው የተራዘመው ጊዜያዊ አስተዳደር ማቋቋም የሚያስችል ሁሉም አመለካከቶችና የፕሪቶሪያ የሰላም ስምምነት ፈራሚዎችም ያካተተ ፖለቲካዊ ውይይት ይቅደም ተብሏል። የትግራይ ሰራዊት ታጣቂዎች ወደ ማረፊያ ካምፓቸው ተመልሰው የሰላም ነጽት አስራ ሙሉ በሙሉ በህዝባዊ ፖሊስ ይተካ። የጊዜያዊ አስተዳደሩ መዋቅር እስከ ቀበሌ ድረስ ህዝብን ነጻ ሆኖ በመረጣቸው አስተዳዳሪዎች እንዲመራ ተግባሩ በአንድ ወር ውስጥ እንዲከናወንም ብሏል። ፕሬዚዳንት አቶ ጌታቸው ረዳ የሚመሩት የዋት ቡድን ከደብረ ጽዮን ገብረ ሚካኤል ጋር ለመወያየት ዝግጁ መሆኑንም ባወጣው መግለጫ አስታውቋል።

በአማራ ክልል ውጊያዎች የመቀጠል አሳሳቢነት ብዙ ያስባሉ ይገኛሉ። ከአንድ ሳምንት ቀደም ብሎ በአማራ ክልል ከባድ ጦር መቀስቀሱ የተነገረ ሲሆን አሁንም ድረስ መቀጠሉን በሰፊው እየተሰማ ይገኛል። የፋኖ ኃይሎች ዘመቻ አንድነት ያሉትን ጥቃት በመንግስት የጸጥታ ኃይሎች ላይ መክፈታቸው እየተነገረም ሲሆን መንግስትን ባጸፋው በታጣቂዎች ላይ በዘመቻ መጀመሩም ይነገራልም። በጎንደር፣ በጎጃም በሸዋና በወሎ የተለያዩ አካባቢዎች የጥይት ጩኸት መስማት እንደቀጠለ መሆኑን የአካባቢ ምንጮች ያረጋግጣሉ። እንደ ሪፖርተር ዘገባ ከሆነ ደግሞ መከላከያ ሰራዊት ባለፈው ሳምንት መገባደጃ ሚዲያ ላይ ይፋ ባደረገው መግለጫም በአማራ ክልል የሚንቀሳቀሱ ታጣቂዎች ምግባይ ኃይለ በተባሉት በትግራይ ሰራዊት ጄኔራል ስልጠና ና እገዛ ጥቃት ከፍት ከፍቶንብናል ሲሉ መግለጹ የሚታወስ ሲሆንም፣ የአማራ ክልል ቀውስ ወደ ትግሬት ተሻገረ እንዲ የሚል ጥያቄን ያልጫረም ነበርም። በአማራ ክልል የተጠናከረው ውጊያ በማቀናበር የተወነጀሉት ብርጋዴ ጄኔራል ምግባይ ኃይሌም በወቅቱ በሰጡት መግለጫም ከፕሪቶሪያ ውል ውጭ የሚደረግ እንቅስቃሴ በትግራይ በኩል የለም ሲሉም ማስተባበላቸው የሚታወስ ነው። ታዲያ የዘመቻ አንድነት የግማሾ ሪፖርት ባጭር የተቀረበ ሲሆን በሶስት ወራት ውስጥ በእግርመት መትክል የሚል በተንቀሳቀሱ የተጠቀሱት እናረጋ ከበደ በዘመቻ አንድነት እግራቸው ተነስቷል ሲሉም ምንጮች መግለጻቸውን ሪፖርተር ዘግቧል። በመጨረሻ ደግሞ አንድ አሳዛኝ አባትን ታሪክ እንመለከታለን። ከወንበዴ ጋር በስህተት የታሰረው አሳዛኝ አባት ብዙ ያስባል አይገኛልም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በስህተት ከሁለት መቶ ወንበዴዎች ጋር ቀላቅለው ወደ ኤል ሳልቫዶር አንድ አባት መመለሳቸው አነጋጋሪ ሆኗል። የትራምፕ አስተዳደር ስህተቱን ቢያምንም ይህ አባት ግን ከኤል ሳልቫዶር ወኔ ቤት ማስወጣት እንደማይቻል ተገልጿል። ወንበዴ ተባሉ ሰዎች ጋር ተቀላቅለው ወደ ኤል ሳልቫዶር የተወሰደው ኪልማር አብሬጎ ጋርሺያ 29 ዓመቱ ሲሆን በአሜሪካ የመኖሪያ ገዊ ከላይ የተሰጠው የሳልቫዶር ዜጋ ነበርም። ከኤልሳልቫዶር የተፈለሰውም በአገር ቤት ያለውን ግጭት በመሻሽ እንደነበርም ተገልጿል ሆኗል። ግለሰቡ በፈረንጆቹ 2019 ዓ ም በአሜሪካ ኢሚግሬሽን ዳኛ ክልል እንዳያገኝ ተደርጎ እንደማንኛውም በህግ ዋስትና ስር እንደሚንቀሳቀስ ዜጋ በሜሪላንድ ይኖርም ነበርም። በዚህ ወር ወይም መጋቢ መጀመሪያዎቹ አካባቢ አብሬጎ ጋርሺያ ከስራ በኋላ ልጁን ይዞ ወደ ቤት ሲሄድ በአሜሪካ ፍልሰትና ጉምሩክ ኢንፎርስመንት ኤጀንት እንዲቆም ታዘው የህጋዊ ክልላ ሁኔታው መለወጥ ይነገሯል። ከሶስት ቀና በኋላ መከረኛው አብሬጎ ጋርሺያም በማያውቀው ከ200 በላይ ሳልቫዶርና ቬንዚላ ትራምፕ ወሮ በላ ከሚሏቸው ሰዎች ጋር እጅና እግሩ ታስሮ ወደ አስፈሪው ኤል ሳልቫዶር ማጎሪያ ተወስዷል። አይደለም አይሲሲ ወደ ኤልሳልቫዶር ከም እንደማይመለስ የእገለ እንዳለው ቢያውቅም በአስተዳደር ስህተት ምክንያት ግን ወደ ኤልሳልቫዶር ወህኒ ቤት ለዛውም ከወንበዴዎች ጋር ገብቷል ተብሏል። የአሜሪካ ዳኞች የፍትህ ጦት ሰለባውን ግለሰብ መመለስ እንደማይችል ያሳወቁ ሲሆን፣ በስህተት ለተገፋው ግለሰብ የሚሆን ስርዓት በአሁኑ ሰዓት እንደሌለም ተናግረዋል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።